የአትሌት ገለቴ ቡርቃ ጉዳይ ሰሞኑን ያው በሚዲያም እንደሰማችሁት በዛ ደረጃ ደርሷል። የእሷን ጉዳይ በተወሰነ ደረጃ ያለችበትን ሁኔታ እና ከእኛም እንደ ፌዴሬሽን ምን ማድረግ አለብን የሚለውን ለመግለጽ ነው። ሁለተኛ ደግሞ አትሌት ገለቴ ቡርቃ ወደ ሚዲያ ወጥታ የሷን ብሶት የሷን ችግር ተናገረች እንጂ በጣም ብዙ በጣም ብዙ የገለቴ ቡርቃ ዓይነት አትሌቶች የተጎዱ አትሌቶች አሉ። ወደፊትም እንዳይኖሩ በሚል በተወሰነ ደረጃ ስራዎች እየተሰሩ ያሉ አሉ። እሱንም ለመግለጽና እነኛም ወደፊት ያሉትንም ለማዳን በተወሰነ ደረጃ ደግሞ ልክ እንደ ገለቴ ቡርቃ እየተጎዱ ያሉት በጉዳት ላይ ያሉት ልንደርስላቸው የሚገቡ በሞራልም በገንዘብ ብቻም ላይሆን ይችላል፣ በንብረት ብቻም ላይሆን ይችላል፣ በሞራልም ልንደርስላቸው የሚገቡ አትሌቶች አሉንና ስለ እነሱም በተወሰነ ደረጃ ለመግለጽ ነው የጠራ ናቸው። በሶስተኛ ደረጃ እና ዋንኛው የዚህ በወርድ አትሌቲክስ ሴፍ ጋርዲንግ የሚባል አዲስ አሰራር መጥቷል። ይህንን የትኛውም አለም ላይ ያሉ ፌዴሬሽኖች ተግባራዊ እንዲያደርጉና ማንኛውም ህጻናትም ሴቶችም አዋቂዎችም ያው የመሮጥ የመወዳደር መብት አላቸው እና በዛ ውስጥ ችግር እንዳይገጥማቸው መወዳደር እንዲችሉ ያገኙትንም ደግሞ በአግባቡ መጠቀም እንዲችሉ እና በተለይ በአትሌቲክስ ስፖርቱ ላይ ከውጤት አንጻርም ትልቅ ጉዳት በዓለም ላይ እየመጣ ስለሆነ ያንን ከመከላከል አኳያ በዓለም ላይ የወጣ ህግ አለ። ያንንም ፌዴሬሽናችን እንግዲኛ ከመጣና አንድ አምስት ወር አካባቢ ይሆኑናል ከባለፉት ሶስት ወር ጀምሮ ስራን ስንሰራ ነበረ፣ ዶክመንቶች ሲዘጋጁ ነበረ። ይህ ስራ የሚሰራው ይህ ሴፍ ጋርዲንግ የሚቋቋመው ከባህልና ስፖርት ሚኒስቴር ጋር በጋራ ሆኖ ነው። የተለያዩ አካላቶችን አሳትፎ ነው። ከፍትህ ሚኒስቴር፣ ከህግ፣ ከፌዴራል ፖሊስ፣ ከተለያዩ ከሴቶችና ህጻናት፣ ከተለያዩ ተቋማት ጋር ተደርጎ መንግስት በሚኒስትሮች ምክር ቤት አጸድቆ ልክ እንደ አንቲዶፒንግ ኤጀንሲ እንደተቋቋመው እንደዛ የሚቋቋም ኢንስቲትዩት እንዲቋቋም ወረድ አትሌቲክስ ይፈልጋል። በሌሎች ሀገሮች ምናልባት ያው ስፖርት ላይ ያላችሁ ልታውቁት ትችላላችሁ። በኬንያ ሀገር ከኢትዮጵያ ባልተናነሰ እንደዚህ አይነት ችግሮች በጣም በስፋት አሉ። በቅርቡ የተፈጠረው አትሌት አግነስ ትሪፖ የምትባል የ5000 ሜትር እና የ10000 ሜትር ሯጭ እንደዚሁ በባለቤቷ ህይወቷ እንዳለፈ ይታወቃል። የኬንያ አትሌቲክስ ፌዴሬሽንም በስሟ የክሮስ ካንትሪ ውድድር እያዘጋጀላት ለባለፉት ሁለት ዓመቶች እያዘጋጀላት እንዳለ ያው የምታውቁት ትኖራላችው። በተለይ በምስራቅ አፍሪካ ችግሩ በጣም ሰፊ ነው። በሴቶች ላይ ብቻም አይደለም የሚደርሰው ይሄ ጥቃት በወንዶች አትሌቶችም ላይ በጣም ይደርሳል። ምናልባት ከዚህ በኋላ ብዙ አትሌቶች ሊወጡ ይችሉ ይሆናል እኛም እንደ ተቋም ስላልሰራንበት ይሄ ተቋምም ስላልተቋቋመ የቅሬታ ሰሜም ቢሄዱም ቢጮሁም ሰሜም ስለሌላቸው ሁላቸውም ሁሉም አትሌቶች አንገታቸውን ሰብረው በቤታቸው ችግራቸውን ተቋቁመው ነው ያሉት እና ብዙ ችግሮች እንዳሉ እንድትገነዘቡ ያስፈልጋል። ይሄን ችግር ደግሞ የምንወጣው አትሌቶቻችን ከዚህ ችግር የሚድኑት ውጤታቸውም ጥሩ የሚሆነው የህዝቡም የሚዲያም የመንግስትም ድጋፍ ሲኖር ነው እና ይሄ በውጤት ላይም በሀገር ክብር ላይም በተለያዩ ነገሮች ላይ ትልቅ ተጽዕኖ እያሳደረ ያለ ነገር ነው እንግዲህ ዛሬ የተገናኘንበት ጉዳይ ገለቴ ቡርቃ በደረሰባት ጉዳይ ላይ ነው የተገናኘ ነው እንግዲህ ገለቴን ቡርቃ እንደ አትሌት ከኔ ዘግይታን ብትመጣ አብረን በተለያዩ በአለም ሻምፒዮና በኦሎምፒክ በክሮስ ካንትሪ ከኛ ባልተናነሰ አገሯን አህጉሯን ወክላ በትልቅ መድረክ የተወዳደረች እና ከኛም ባልተናነሰ በሀገር ውስጥም በዓለም ላይም ሽልማቶችን አግኝታ ራሷንም ሀገሯንም መለወጥ የምትችል አትሌት እንደሆነች ማንም ሊደብቀውም መቼም አይደለም ሊባልም አይችልም። ዛሬ እንግዲህ ገለት ያለችበትን ሁኔታ ሁላችንም በመጀመሪያ በኦሮሚኛ ጣባሌ ተገኝታ ያደረገችውን ቃለ መልስ አይተናል። ትናንትና በሰይፉ ፋንታውን ላይ ተናግራለች። እንግዲህ የገለቴ ግማሹን እንኳን ተናገረች ብዬ አላምንም። ለምን ከመጀመሪያው ጀምሮ የገለቴን ታሪክ እንደቅርበትም አብሬን በመስራት ስለማውቀው ትናንትናም እሷም ተናግራለች። አዲስ አበባ ስገባ አማርኛ እንኳን አልችልም። በራሴ ጥሬ ነው አማርኛ መጽሐፍም መናገር የቻልኩት እውነቷን ነው። እኛን እንኳን ስትጠራ ሴቷን አንተስ ወንዱን አንቺ እያለች ነበር የምትጠራው። በጣም በልፋት በጥራት እዚህ የደረሰች አትሌት ነው እንደተናገረችው። እንግዲህ እናቷ ለምና ሁሉ እንዳሳደገቻት ነው የተናገረችው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ ሶስት ልጆች አሉኝ። ገለቴ ግን የሁሉ ዓመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ ሶስት አመት ወይ ሁለት አመት ታናሽ ብትሆን ነው ሴት ልጅ ጊዜ አላት። የመሮጫ የመውለጃ የመውለጃ፣ ጊዜዋን እንኳን አታለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበራት ፕሮግራምም ነበራት። ከ2010 በኋላ ልጅ የመውለድ ሀሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም። የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለእኔ በጣም አሞኛል። እንግዲህ አሁን ዶክተር አያሌውም እንደተናገሩት ወላ አትሌቲክስ አትሌቶች ላይ የሚደርሰው ጥቃት በጣም በስፋት እየመጣ እየቀረበ በመገኘቱ ሕግ አውጥቶ በሌላ ሀገር ላይ ሕጎች እየተተገበሩ ይገኛል። በተለይ እንግዲህ እንደተናገሩትም እነ ቀነኒሳ በኬንያ ላይ ሁለት አትሌቶች ሕይወታቸው አልፏል። ከዛ በኋላ ሕጉ በጣም ጠብቆ ይሄ ሕግ በኢትዮጵያም እንዲተገበርና የአትሌቶች ጥቃት እንዲቆም በሚል ወደ ኢትዮጵያ አትሌቲክስ ፌዴሬሽን መጥቷል። እሱም ዶክተር አያሌው እንዳሉት በመስራት ላይ እንገኛለን እኔ ደግሞ ትልቁ ነገር ወደዚህ ወደ አትሌቲክስ ፌዴሬሽን የመጣሁበትም እንዲህ አይነትን የሴቶችን ጥቃት ለማስቆም ነው እንግዲህ እኔ በሮጥኩባቸው አመታትም እንዲህ አይነት ነገሮች በጣም ብዙ አልፏል አትሌቶች ላይ እንደተባለው በማናጀሮች በባሎች በጓደኞች ብዙ አይነት ችግሮች እያሳለፉ ነው አትሌቶች ወደ ውጤት የሚመጡት ውጤት ካመጡ በኋላ ደግሞ በእንደዚህ አይነት በተለያየ ነገር አትሌቶቹ ቢያንስ የሚኖሩበትን ነገር እንኳን የሚያጡበት ሁኔታ ነው ያለው። ስለዚህ ገለቴም እንግዲህ ተናግራለች፣ በጣም ብዙ ቦታ ደርሳለች። ህግ የያዘውን ጉዳይ ነው እኔ የምለው። ህግም ትክክለኛ ፍትህ እንዲሰጣት፣ መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷም ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደ ማለፌም ከገለቴ ጎን እንደሆንም፣ ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ አሉ። ያለፉ ባዶ እጃቸውን ቀርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከቱ አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። ይሄ ጉዳይ ግን ሴቶች ላይ ብቻ ሳይሆን ወንዶችም ላይ አለ። ብዙ ወንዶች አትሌቶችም የዚህ ሰለባ የሆኑ አሉ፣ ያው ወጥቶ ያለመናገሩ ነው እንጂ ወንዶች አትሌቶችም የዚህ ጥቃት ሰለባ የሆኑ አሉ። ስለዚህ ሁላችንም ተባብረን እንዲህ አይነት ጥቃቶችን ማስቆም አለብን እላለሁ። እንግዲህ የሚመለከተው አካል ለገለቴ ፍትህ፣ ፍትህ ለገለቴ፣ እየደጋገምኩኝ ፍትህ ለገለቴ እላለሁ። እኔ በአሁኑ ሰዓት በተለይ በሴቶች አትሌቶች እንደ አንድ የገቢ ምንጭ አድርጎ ነው እያየዋቸው ያሉት ብል ማጋነን አይሆንም። እንደ የገለቴ ጉዳይ ተነሳ አሁን አደባባይ ላይ እንደዚህ ወጥተው እንጂ ቆይታለች ገለቴ እኮ ብዙ ጊዜ ቆይተዋል። ኬዙ ወደ ከ2018 አብረ ሩጠን ነበር ካናዳ ላይ አብረን ያሸነፍ ነው። በኤምባሲ ጥሩ ግብያ ተደርጎልን ነበር። በወቱ ክብርት ሚኒስተር ነበር በፊት አስቴር ማሞዛ ነበር አምባሳደር ሆኖ ችግራቸው እዛ የነበረ የቤተሰብ ጭቅጭቅ የተነሳውን አነጋግራቸው የሚያግዘ ያስፈልገኛል እንዳለች እኔ አስታውሳለሁኝ። ማታ እራት ግብዣ ተደርጎልን ከውድድር በኋላ። ግን እስከዛሬ ምን ላይ እንደደረሰ ተንጠላጥሎ ተንጠላጥሎ፣ እኛ ለትናንትና ወዲያ በገመዳ ሸው አይቼ፣ በኦሮምኛ ነበረ ባልችልም፣ በማግስቱ በደንብ ግልጥልጥ ብሎ ወጣ። ነገሮችን እንትን አለ ግን ከዛ የባሱ ብዙ ነገሮች አሉ። ቅድም እንደተባለው ተሸፋፍኖ ወይ ሰሚ ያጡ፣ ወይ ደግሞ በማስፈራሪያ በሌላ በሌላ በኬዝ ብዙ ነገሮችን ጉዳት የደረሰባቸው አትሌቶች በጣም ብዙ ናቸው ያሉ እኔ አሁንም አደራ እምለው ለወደፊቱ፣ ይሄ ሴፍ ጋርድ በዚህ ሁለት ዓመት እንደ ግዴታ ሆኖ መምጣቱ በጣም ደስ ብሎኛል። ከዶክተር ጋር ብዙ ጊዜ ቁጭ ብለን አውርተን ነበር እንደ አትሌቶች ማህበርም። ትናንትና እንደ አትሌቶች መሀል ተሰብስበንም እኛም የራሳችን የሆነ እንትን አሳልፈናል። በገንዘብ የበባል ብቻ አይደለም፣ በማናጀር በአሰልጣኝ በክለብ በተለያዩ ነገሮች ነው ጥቃት የሚደርሰው አትሌት ላይ። ያ ሲባል ግን ቁጥሩ በሴት ላይ ይበልጣል እንጂ በወንዶችም አለ። ሴቶች ላይ ግን አንዳንዴ በቃ ከቤት እንደማትወጣ በቃ ያ ተጽዕኖ አለ። አሁን ብዙ ነገር ግንዛቤ እንዳይኖራቸው አይነት ከአሰልጣኝ ከማናጀር ይጀምራል። ብዙ ህይወት አለ። የምታውቁትም ትኖራላችሁ። ይሄ ግልጽ እየሆነ ይውጣ፣ ነገ የሌሎች አትሌቶች ህይወትም እናድን። የገለቴ አይነት ብዙ አትሌቶች አሉ፣ በጣም ችግር ላይ ያሉት ማለት ነው። የአትሌት ስራ የኢትዮጵያ ህዝብም ሚዲያም የሚያውቀው ሮጦ ሲያሸንፍ ብቻ ነው እንጂ በጀርባቸው ብዙ ችግር እንዳለባቸው አትሌቱ ራሱ ብቻ ነው የሚያውቀው። አትሌቱ አንድ አንድና አንድ ስራው ነው። በቀን ሁለቴ ነው የሚሰራ። ለሌት ለሊት 11 ሰዓት ይነሳል፣ 6 ሰዓት ቤት ይገባል። ን ምግብ የመመገብ እድሉ አጭር ነው። ከዛ የከሰዓት ትሬኒንግ ይወጣል። ይሄ ላይፍ ስታይል አያውቅም። አትሌት አንድና አንድ ስራው ነው። ደስታውም ሮጦ ሲያሸንፍ ብቻ ነው። ይታመማል፣ ትሬኒንግ ሲሰራ ይታመማል። ህመሙን ተሸክሞ የቤቱን ጫና ተሸክሞ ውጤቱን ሲያሸንፍ የኢትዮጵያ ህዝብ የኢትዮጵያን ባንዲራ ከፍ ሲያደርግ የኢትዮጵያ ህዝብም የኢትዮጵያ መንግስትም ይደሰታል። ግን አትሌቶቹ ምን አይነት ችግር እንደደረሰባቸው ማንም አያውቅላቸውም። ህመሙን የሚያውቀው አትሌቱ ብቻ ነው። ስለዚህ እኔ ሚዲያም ብቻ ሳይሆን የኢትዮጵያ ህዝብ የኢትዮጵያ መንግስት ከአትሌቱ ጎን ሆነው አትሌቱ ሲሰራ አስፋልት ላይ ከሲኖትራክ እየተጋፈጠ ፀሐይና ብርድ ጭቃና አቧራ እየተፈራረቀበት ነው እና እባካችሁ አትሌቱ ይጠበቅ። ዩቲዩብ ላይ መታ መግለጫውን ሰጥታ እዛ ሾ ላይ ቀርባ እሷ ይሄንን ባታወራ ኖረ ይሄ መግለጫ ይኖረን ነበር። የኔ የመጀመሪያው ጥያቄ ማለት ስላስገረመኝ ነው። ሆይ ሆይታው ምናምን ሲፈጠር መጣ ይሄ ነገር እና አብዛኞቻችሁ ከምትገልጹት ነገር በመነሳት ታውቁት ነበር። አብዛኛውን ጉዳይ የኬንያ ስለ ሴፍጋርዲንግ ሲ- ሲሰታብራሩ በኬንያ ሁኔታ ቀንታችሁ ነበር እዚ የተፈጠሩ የነበሩ እያንዳንዱ ችግር ታውቁ ነበር ግን አንድም ጊዜ መግለጫ ሰጥታችሁ አታውቁም ለምን በጣም የሚያሳዝን ነገር ነው አሁን ቅድም ስለ ጋዜጠኞች ጋዜጠኛ በዚህ ፕሮግራም ላይ ሊተቻ አይገባም ምክንያቱም የዛሬ አንድ አመት ኖቬምበር ላይ በወጣ ኒውዮርክ ታይምስ ላይ በወጣ መረጃ ኬንያ ኤልዶሬት ላይ አራት የሚደርሱ ሴቶች በባሎቻቸው አሰልጣኝ በሆኑ ባሎቻቸው ተገለው። በራሳቸው ሰዎች ላለፉት አንድ አመታት የኢትዮጵያ አትሌቲክስ ፌዴሬሽን ስለ ገለቴም ሆነ ስለ ሌሎች እየተጎዱ ስለነበሩ አትሌቶች ምንም አይነት ስራ እየሰራ አልነበር። የዛሬ ሶስት ወር ነው ስለ ሴፍ ጋርዲንግም ስራ መስራት ጀምረናል ነበር ያላችሁት። እየሰራን የነበር ነው ላለፉት ሶስት ወራት ነው የሚል ነገር ነበር ስታነሱ የነበረው እና ለምን አሁን መግለጫው ባይሰጥ ነበር የሚሻል ለእኔ? ምክንያቱም ከረፈደ ስማችሁም ስለሚጠፋ የተዘጋጀ መግለጫ ነው ብዬ ነው ማስበው። እኔ በግል ትናንትና መግለጫው ሳይነ እሷ ድምፏን እዚህ ደረጃ እስክታለቅስ ድረስ ሰምተን እዚህ ጋር እኩል እኮ የመጣሁ። እናንተ መግለጫ ጠራችሁ አደጋው ከደረሰ በኋላ ዳሜጁ ከደረሰ በኋላ ይህን ነገር የኑሮ የህይወት መመሰቃቀል ሊሆን ይችላል፣ ግን ልክ ኬንያ ላይ እንደሰማነው፣ ሌሎች ምስራ አፍሪካ ሀገራት ላይ እንደሰማነው ህይወት ማለፍስ ተፈጥሮ ሊሆን በዝምታ ውስጥ በዚህ ደረጃ ወደ ሚዲያ ባይቀርብ ኖሮ እንደዚህም ላንሰባሰብ እንችላለን። እኛም ይሄን ሴፍጋርድ ይዘን ወደ መንግስት በምንሄድበት ሰዓት በዚህ ደረጃ ተቀባይነት ላናገኝ እንችላለን። የኬንያዎች በዚህ ደረጃ እንትን ያለው ችግራቸው ስለሚወጣና ስለሚናገሩ ነው። የኛ ደግሞ ቅድም እንደተባለው የሚዲያ እንደ አትሌቶች ችግር አለብን፣ እውነት ነው። ሁላችንም ሁላችንም ከሚዲያ ጋር ያለን ግንኙነት በጣም ያነሰ ነው። ያው ከመፍራት ነው፣ ከተለያዩ ነገሮች ነው እንጂ እናንተን በሌላ መልኩ አይተን አይደለም። በተቻለ መጠን ያው ለመቅረብ የሚሞክሩ አሉ፣ በተወሰነ ደረጃ አብዛኛው ግን የሚችለውን ያክል ያደርጋል። ችግሮች ያሉብን እንግዲህ ይህንንም በጋራ ወደፊት አትሌቶች ወደ ሚዲያ እንዲቀርቡ ጥረቶችን በእኛ በኩል እንደ ፌደሬሽን እናደርጋለን። እናንተም ደግሞ አትሌቶችን በተቻለ መጠን እያግባባችሁ ይሄን የተፈጠረን ነገር ለነሱም ጥቅም ስለሆነ ማለት ነው ለነሱም ጥቅም ስለሆነ እየፈጠረን እየተግባባን ወደ ሚዲያ እንዲቀርቡ ለማድረግ እንሞክራለን ከናንተ ጋር ማለት ነው። ሚዲያ ላይ ከመውጣቱ በፊት ለምን አልተናገራችሁም? ለሚለው ይሄ ጉዳይ እንግዲህ ያው ህግ ይዞታል። አብዛኞቻችሁ ጋዜጠኞች የብዙ አትሌቶችን ችግር ታውቃላችሁ። አሁንም ማለት ነው። አሁንም ብዙዎቹ ዝም ብሎ ቤታቸው ቁጭ ብለዋል። ዝም ብሎ ቁጭ ብለዋል። ደፍራ የወጣችሁ ገለቴ ነች። አሁን ገለቴ ለሁሉ ድምፅ እየሆነች ነው። ሌሎችም ደፍረው ወደዚህ ሊመጡ ይችላሉ። ወደ ሚዲያም ሊመጡ ይችላሉ። ወደ ፌዴሬሽኑ ሊመጡ ይችላሉ። ሁለተኛ፣ መስመሩ አልተዘረጋም። የተዘረጋ መስመር የለም። ሶስተኛ፣ አትሌቱ ሁሉም በተቻለ መጠን ትሬኒንጉ